ላ ርሲቢፋ ንላማኖማሲግርታቆኝ ያላችሁ እዚህ ቦታ ላይ እኔ የሆነልኝ ለራሴ ሳይሆን ስለ ልጄ ነው የምመሰክርላችሁ። ልጄ ትናንትና አስራ አምስት ነው መሰለኝ። ሰባት አመት ልጅ ነው ያለኝ። ሆን ጋር ነው የምኖረው ከነ ጋራ አይኖርም በፍጥነት የታሸገ ውሃ እንድልክለት በሰው ስልክ ሜሴጅ ይልክልኝ ነበረ እና ቶሎ ላክልኝ፣ ውሃ ላክልኝ ሚኪ ነኝ ፈጥነሽ እያለ ነበረ። በተሰብ እጅ ነው የምኖረው። ስልኩም አዲስ ነው የሆነብኝ። ለምንድን ነው ብዬ ሲመልስ አይ ልጅሽ ነው ውሃ ላክልኝ ብሎ በጣም ያስጨንቀን ነው አሉና ወደ አማቸ ደወልኩት ማለት ነው። አማቸ ጋር ሲደውል ሚኪ ለምንድን ነው የታሸገ ውሃ የፈለገ ባብስ ብዬ ስጠይቅ እኔ ምን አቃለሁ ብለሽ ነው ውሃ የታሸገ ውሃ የታሸገ እያለ ማታ በሂል ምራሱ ልጇ ላስተኛለኝ አሉ። እና ምን ማድረግ አለብን? ከዛ ግዛ እናስጠው፣ ምን እንደሚያደረግ እኒያ ብያ አይ የቦንጋ ውሃ አልፈልግም፣ ከጅማ ነው መምጣት ያለብን፣ ከጅማ ነው መጣ ብሎ አስቸገረኝ አለ። እንትን ቆፈ ነበረ ስራ የሚሰራው በሰአቱ ሰዎቹን ተደብቄ ወጥቼ ውሃ ገዝቼ ላኩለት ማለት ነው። ግማሽ ሊትሯን ገዝቼ ሹፌሮቹን ለምኜ፣ ሁለት መቶ ብር ከፍዬ ነው በእናትህ ይህን ውሃ ውሰድና እና ውሃውን፣ ከመስጠትሽ በፊት ያችኛ መድኃኒት አርገሽልኝ ላኪ፣ ውስጡ አይላንድ ውስጥ እንደምንም አርጋሽ መድኃኒቱን ከተሽ ነው መላክ ያለብሽ። የምን መድኃኒት ነው ሚኪ? እዛ ተቀኝ ጋለውን መድኃኒት ጨምረሽልኝ ላኪ፣ በፍጥነት ነው አለኝ። እንጂ ይህ ልጅ ምን የሆነ ነው? የሰባት አመት ልጅ ነው ምን ሊያደርግ ነው ብዬ ውሃ ውስጥ ምን አርገ መክተት እንዳለብኝ። የነ መድኃኒት ታውቁታላችሁ ብዟችሁ፣ ያው ይሄ ነው የነ መድኃኒት ይባለው። ማለት መድኃኒት የምለው ልጅ ይሄን ነው ማለት ነው እና እንደት አድርጌ ፈትቼ ሌላ ውሃውን ፈትቼ፣ በጣም ተጨነኩ። ምን ያደርጋል ይሄ ልጅ ብዬ በጣም በሰዓቱ ስረበሽ ነበርኩኝ። ሹፌሩን በእናትህ አንድ ነገር ተባበረኝ ብዬ ለመንኩት። ምን ላደርግ ንሻለ። ይሄን ውሃ እንድታደርስ እዛ ቦታ ላይ እንድታደርስ አራት መቶ ብር ከፍልልህ ያለው፣ በንጋ እንዲያደርስ ማለት ነው። ግን ይሄን እንዴት አድርጌ ነው ውሃ ውስጥ መክተት ያለብኝ አለ። ችግር የለውም ሀምጭ አንቻልና፣ ሹፌሩ አይላንዷም ከመሀል ከፍቷል። ሶፍቷን በጣጥሶ በጣጥሶ በውሃ በጥጦ ጨመረበት ማለት ነው። ከአስራ ሁለቱ ውሃ አንደኛ ውሃ ላይ ጨመረበት ማለት ነው። እና ውሃውን ስትልግ፣ ሁለት መቶ ብር ሹፈሩ እንድሰጠኝ አድርጊ አለኝ። እሺ ብዬ ታዘዝኩለት ለልጄ ማለት ነው። ታዝዤ ሁለት መቶ ብር እና ውሃውን ስጦ ብዬ እሺ ብሎ እስከ አማቼ ቤት አደረሰ። ውሃውን ተቀበለ ልጄ ምንዲ። አሁን ውሃውን ተቀብሏል። ምን ልታደርግ ነው? ብየስጠይቅ እንግዲህ አለኝ ለጥያቄው መልስ እንዲሆንልሽ አንድ ሳምንት ጠብቅ ያለኝ ማለት ነው። የሰባት ዓመት ልጅ እግዚአብሔርን የሚፈራ ልጅ እግዚአብሔር ይስጣችሁ ብቻ በእግዚአብሔር በታዞ የሚኖር ሰባት ዓመት ልጅ ማለት በጣም ትንሽ ልጅ ነው። በጣም በእውነት ነው የሚላችሁ ማለት ነው። ከሞት የዳነ ልጅ ነው። ይሄውና ፕሮፌት ነው ያዳነው ማለት ነው። እና ምንድ ምን ይሻለኛል፣ በጣም ያስጨነቀኝ እኮ ነው አልኩት። ችግር የለውም እያስጠነኩሽ ይመስልሻል እንጂ እየታደግኩሽ ነው። እንደውም ደግሞ አንቺን ብቻ ሳይሆን የምታደገው ቸርቹን ነው የምታደገው ብሎ መለሰልኝ። የሰባት ዓመት እያቀ መለሰልኝ ማለት ነው። ቸርቹን ነው እዛ ያለው የተገኝ ቸርች ያዘ እዚ ያለው ሰው እየሆ ነው እና ይታደጓሉ ላይ ነበረ ልጄ ማለት ነው። በሰዓቱ ልጄ በጣም እያለቀሰ እና እየተጨነቀ ነበረ። እኔም በሰዓቱ በጣም እየተጨነቅኩ ነበረ። ምን ያደርጋል ይሄ ህጻን ልጅ ሰው ውስጥ ዘመን ምንድን ነው ምለኝ እያልኩ ነበር እና አማቸር አያቱን አባባ አባ ብሮን ጋር ውሰደኛለ ተከራይተን የምንሆን በፊት የራሱ በት አባት የአማቼ በት እዛ ጦንቃዮች አካባቢ የነዛ በት ነበረ እና እዛ አካባቢ ነው የምንኖረው እዛ በት ውሰደኛለ በቱ ተሽጧል ሚዲ ለምንድን ነው እዛ ቦታ ላይ መሄድ የፈለገ ብለው ጠየቀ በቃ መሄድ አለብኝ መሄድ አለብኝ አንተ ካል ወሰድከኝ ድረስ ጠፍቼ እሄዳለሁ ብሎ መለሰለት እሺ ከሌሊቱ ሁለት ሰዓት መኪና አይገኝም ሞተር አንድ ሺ ምናምን ብር ነው ተከፍሎ የሚሄደው ይሄ ልጅ የሆነ ነገር ይሆናል ብሎ አማቸ ከማታው ወሰደው ማለት ነው። ከማታው ሲወስድ እሱን አባባ አንተ እዚህ ቤት ኑር፣ እኔ የሚሄድበት ይጀመጣለሁ አለው። የስምንት ዓመት ሌላኛው ልጅ አለው ገዛ የእነዛ ልጅ ማለት ነው፣ ጓደኛ ጋር ይጀመጣለሁ ብለው ሄደ። የስምንት ዓመቱን ልጅ ደግሞ ናና ይሄን ብር ልስጥህና፣ ስጦታ የምትባል ልጅ አለች፣ እሷ ጋር አድርሰኝ ብለው ጠየቀ። ስጦታ የምትባለው ልጅ ማለት የጠንቋዩ ልጅ ናት ማለት ነው። ሳበት ለማድረስ ሁለት መቶ ብር ሰጠው። ሁለት መቶ ብር ሲሰጠው እሺ ብሎ ያችኛውን ልጅ ከቤት ጠርቶ መጣ። ማታ እኮ ነው፣ ሶስት ሰዓት አካባቢ። ከዛ መጥቶ ቦንጋ ሲደርሱ ሁለት ሰዓት አልፈዋል። ከቦንጋ ደግሞ እዛ ቤት ሲደርሱ ሶስት ሰዓት ነው። እና ሚንክ ምንድን ነው ሲባል በቃ እኔ ይል ያስጨንቀኝ ነው እዛ ቤት ልሂድ አለ። እዛ ቤት ደ ምን ልታደርግ ነው አለ። ሱቅ ደና ባለ ሱቁን ኮሸሮ ስጠኝ ብሎ ኮሸሮ ሰጠው። ያቺኛ ስጦታ የምትባላ ልጅ በጣም ደንግጣለች ምክ ለምንድን ነው የመጣ ሆ ብላ ጠየቀች እናት መጣ ነው ከማን ጋር ተጣልተን ነው እናንተም አልመጣችም ማንም አልመጣም አንድ ነገር ተባበሪን ብሎ ጠየቃት ማለት ነው ምን ላድርግል ምን ማደርግል አለው ምረትን ነግሬያት ካርድ ትሞላልሻለች የመቶ ብር ካርድ ትሞላልሻለች አንቺ ግን አላት ይሄኛውን ውሃ እናንተ በት ማድረስ ይኖርብሻል ብሎ ጠየቃት ግን ውሃው ሲመጣ እከለ ነው ያደረሰ እንዳቲ እከለ ነው ያደረሰ እንዳቲ አንተን የሚፈልጉት ሰዎች ናቸው ይሄን ውሃ የላኩልኝ ብለሽ ብቻ እዛ በት አድርሺ፣ አላትና እኔ እዛ በት ስታደርሺ እኔ ነገ ጠዋት መጣለሁ ብሎ ይጠይቃታል። እሺ ብላ ልጅቷም አደረሰችው። ማነው ውሃውን የሰጠች ሲባል ጊዜ፣ እኔ እንጃ የማላውቀው ሰውዬ ነው ውሃውን የሰጠኝ ብላ መለሰች። ውሃው እዛ በት ሄዶ አደረ። ምንም እንዳተባለ አደረ። ነገ በጠዋቱ ተነሳና፣ አባባ አባባ፣ አሁንም አንድ ውሃ ግዛልኝና ምንድነው ኪዳኗ በምስማር በስተስጠኝ ብሎ ይጠይቋል። ለምንድነው ብሎ ስጠይቅ በስተስጠኝ እና አለማየሁ በት ይችል ይመጣናል አለማየሁ ማለት ጠንቋይ ነው አንተን የሆነ ነገር ቢያደርግሳ አለ እኔን ያዳነ አባቴ እኮ ሁለተኛ አንደኛ አባቴ ኢየሱስ ነው ሁለተኛ አባቴ ደግሞ ፕሮፌት ተጉ ነው ለምን እሞታለሁ አንተ ብቻ አድርግልኝ አለው ልጃ ከዛ ሃይላንድ የተጫወተ ህፃናቶች ሲጫወቱ ታውቃላችሁ፣ እንደዚህ ውሃውን የደፋ ደፋ። እዛ ሰፈር ደርስና ጓደኛው ህፃን የጠንቋዩ ልጅ አለች፣ ነይ ነይ እንጫወት አላትና፣ በቱስ ዛ ቁጭ ብለው ውሃ ተረጫጩ ይጫወታሉ ማለት ነው። እቺ አንቺም የነ ውሃ ሚትና እንጫወት አብረን ይላሉ ማለት ነው። እና መኝታና ጓዳቻ ላይ ይጫወታሉ። በሚጫወቱ ሰዓት ጠንቋዩ ልጄን ማየት አልፈለገም ማለት ነው። ይሄ ውሃ የመጣው ራሱ ከዛች የተረገመ ልጅ ነውና ውሃው መልሽ፣ አውጭልኝ እያ ይላት ነበረ። ልጅቷ ማለት ነው እንደ መንገደኛ ነው የሰጠኝ ውሃውን ለሚናወጣለ አያትዮ ተጠራጥሮ እዛ በት በሚሄደው ሰዓት ግን በጣም ነውጥ ነበረ። እና የነስልክ ማለት ነው ይውት ቴክኖ ነው የስልክ ጠፍቶ አመት ከአንድ ወሩ ነው፣ የዛሬ አመት ነው የጠፋው ስልኩ ማለት ነው። ሲም ነበረው፣ ኒሞሪ ነበረው። ፋይምለ ከቤት ውስጥ ጠፋ። እዛ በምንኖረው ሰዓት ማለት ነው። ከቤት ከእሱ ጋር በጣም የተጣላ ነው። አንቺን ለሌላ ሰው ሰተሽ ስልኩ እንደት ጠፋ ጠፋጠፋ ብዬሽ መልሱን መለስኩለት። ስልክ ከዛ ቀን ጀምሮ ስልክ በእጅ አይበረክትም። የለም ገዛለሁ የለም፣ ይኸኛው አመት ማለት አምስት ስልክ ገዝቻለሁ። ታ ምስክሬ ነው የምላችሁ። ለእናንተ ላይገባችሁ ይችላል። አይገባችሁ ብዙ የሆነ ለሰው ነው የሚገባው እና ይህን በሚሆነው ሰዓት ቡና ተጠጣ ነበረ ማለት ነው። ጠንቋዩ በዚ ውሃ በልጃ መኝታ ላይ ገብተው በምረጠው ሰዓት ምን ይወጣል? ያሉ ትንንሽ ትል ይወጣል አለኝ። አማቸ ማለት ነው ምረት ልጅሽ ጉድ አድርጎኛል እያለ ነበረ። ምንድን ነው አልኩት። ይሄ ልጅ እኮ እዛ በት ሆነ ትል እየወጣ ነው። ከቤት ውስጥ ምን ልፈጠር እንደምችል አላውቅም። ልጁን ግን ይዤ አምልጫለሁ ብለ ነገረ። በቃ ማምለጥ ነው ያለብኝ። ምንም አይፈጠርም ብዬ እኔም በጣም የተናወጥኩ ነበረ። በእናትነት እናት ሆናችሁ ታውቁታላችሁ። በጣም ነው የምንናወጠው በስጋችን። ከዛ ስንናወጥ ሰውየው እዛው ቡና ትን ይለዋል ማለት ነው፣ ጠንቋዩ ማለት ነው ትንሽ ስለው ይዞ ሆስፒታል ገቡት። ይዞ ሆስፒታል በሚሄዱ ሰዓት ምን ሆነ? ሞተ ማለት ማለት ነው። ያንን ውሃ እዛ ወስዶ ያንን ውሃ ወስደው ልጄ ሁሉ ነገር ቤት ውስጥ ሞተ ማለት ነው። የዛሬ ሳምንት የእናንተን ነገር አይበላም እየተባለ

የሚባል መልእክት ነበረ። ውጭና ስልክሽን ተቀበይ መጠየቅ ጀመርኩት ማለት ነው። የሚቀበለው የምን ስልክ ሁላ ብዬ ጠየቁ። መልሼ ተቀበይ አንተ ብር ወስዶ ነበረ እና ብርሽንና ስልክሽን ምን